አብዛኛው ሰው እረፍት ነው የሚያደርገው እና እረፍት እያደረገ ነው ማለት ነው። ነገ አሁን ሰኞ ነው። ስራ ነው የምንሰራው። ሁላችንም ስራችን ከፍተን ማለት ነው። ለሚ ልጃለኝ ብለሽ አሳይን እንጂ አአ አርባ ምንጭ ምን? እኔ እንጃ። ነው ያለው ቁም ስለዛ ሀገር ለሙዬ ነፃነት የት አለች? ወልቂጤ የባሏ ሀገር ሄዳለች። የነፃነት ባል እኮ ሰባት ቤት ወልቂጤ፣ የወልቂጤ ልጅ ነው እና ባሏ ሰባት ቤት ነው። የባሏ ሴት ልጅ እኮ መስቀል እናት አባቷ ቤት አታከብርም። ባሏ ጉራጌ ከሆነ ባሏ ሀገር ነው የምትሄደው። የትም ይሁን የባሏ ሀገር ነው የምትሄደው ሴት ልጅ። ባሏ ግን ጉራጌ ካልሆነ እናት አባቷ ቤት ነው የኔዋን ጉራጌ አይደለም፣ ተመስገን። ስለዚህ መስቀል እናትና አባቴ ቤት ነው ማከብረው ማለት ነው እንደፈለግኩኝ ተመስገን ጌታዬ። ለሞቼ ለሞወድሽ ይሄ ፍቅር ለሚ እኔ የወሉን ነኝ። ግን አገራችን ያለው ነገር ጦርነት። አዎ ጦርነት ከባድ ነው። ይሄ ፍቅር ጦርነት ከባድ ነው። ስለ ጦርነት የምታጀራ መጥቼ ልሰራ ቦታ መቻችለኝ ለኝ፣ መርሐባ እኛ ጋር ትልልቅ ህንጻዎች በማለቅ ላይ ያሉ፣ የሱቆች ያሉ፣ አስፋልት ዳር ብትሉ ወደ ውስጥ ብትሉ፣ በነገራችን ላይ ቦታችን አስፋልት በአስፋልት ነው እና እያንዳንዱ ቅያስ በዚህ ሁለት አመት ደግሞ በቃ እጅግ የተፋጠነ ልማት። አንድ ጭቃ አታዩም፣ ወይ አፈር አታዩም፣ ወይ ኮብልስቶን ነው ወይ ጥቁር አስፋልት ነው፣ ውስጥ ለውስጥ እራሱ ብታዩ ማለት ነውና። እንዳለ ህንፃ ነው ዙሪያው እና የፈለጋችሁትን ሱቅ ተከራይታችሁ እንደፈለገ፣ አንቺ ከየት ነሽ፣ አንቺ ማን ነሽ የሚባልበት አይደለም። እንደፈለጋችሁ የምትሰሩባት ሀገር፣ የምትለወጡባት ሀገር ነው እና ደግሞ በጣም ብዙ አማራዎች አሉ። በውጊያው ጊዜ ያው እና አዲስ አበባ ቤት ሲፈርስባቸው መተው እዚህ ኖሯቸውን ያደረጉ ልጆቻቸውን እያስተማሩ ነው። እነሱም ከህዝቡ ጋር ተቀላቅለው ቤት ሰርተው ስራቸውን ሰርተው እየገቡ ነው። ልጆቻቸውን እየተማሩ ነው። በጣም ብዙ አማራዎች አሉና ብትመጪ ራሱ በቃ። ቀለበቴ ሲያምር ያ ቀለበቴ፣ ይሄ እኔ ከዱባይ ሪም ጎልድ ጋር ነው የገዛሁት ሪም ይሄ ሪም ጎልድ ነው። አንድ ሁለት ወራ የሆነም ብላቸዋል ካዘስኳትማ ወርከም የኢትዮጵያ እቃ አንድ ላይ ነው የምትልከውና ካዘስኳት ቢቆይም መጥቷል ጊዜውን ጠብቆ እና በጣም ነው የሚያምረው። በጣም ብዙ ሰው ነው የወደደው። ይሄ አዳስ ኦዴያ በነገራችን ላይ እቺ ዳይመንድ ነው። ያ ዳይመንድ ብዙ ይሄ የኢትዮጵያ

እኔ እመጣለሁ፣ ባንቺ ተማመናለው። ዳራ ነው እሺ። እኔ ውድ ማርያምን እመጣለሁ። ኑ ኑ። በውስጥ አይሻልም ውዴ። አርባ ምንጭ ለሙባልሽ በላችን ነው። ለሙባልሽ ባላችን ነው። እኔም እየተጠራጠርኩ ነው። አሁን አሁን የምሬን ነው የምላችሁ። በጣም ማለት ነው። እንደዛ ሳይሆን አይቀርም። ባልሽ ባላችን ነው። በደንብ ነውም ሲጀመር ምክንያቱም ይሄ ባልተ ብዬ አሁን አሁን ብዙ ጥያቄ ጭንቅላቴ ላይ እየፈጠረብኝ ያለ ነገር አለ እና እስኪ ያ ነገር እስቲ የተረጋጋ ወተት ቂቤ ይወጣዋልና። እኔ በተፈጥሮ ግልጽ ነኝ እና ሀሳቤ ገብቷቸዋል ብዬ አምናለሁ። የብዙ ሰው ሳይሆን አይቀርም ና እና እናያለን። አትነካኪኝ አትነካኪኝ የፈነዳ ሰዓት ይፈነዳል። አዎ ቀጣል ያልተቆ ያልተነካካው የለም። ቅጠላባ እንደዚህ ክብ ክብ ለሰሃን ለክትፎ